ሰላም ቤተሰብ፣ እንዴት ናቸው? የጽጌና የዳኒ አድናቂዎች እንግዲህ በተፈጠረው ነገር ግራ ተጋብተናል እኛም አይደለም እንዴ፣ በጣም ግራ ተጋብተናል። አሁን ምን ይሆናል? ላይክ ያደረጋችሁ እሺ፣ ውዶች እኛም ይለፍልን። እንደዚህ በጠራራርቅ አንድ ሰብስክራይብ አስገቡን። አንቺ አይገርምሽ? እንዴት ነው? ድፍረት ነው ግን አይደል? ነው ዳኒነት አለው ግን እኮ እንዴ ያለ አመት ሲጀመር ጽጌን ለዚህ ያበቃት እሱ ነው፣ በጣም ሲቀጥል ደግሞ እንዴት ነው አንዲት ፍቅረኛ አይናት እያለ ከሚናገር ወንድ ፊት ለፊት መጥቶ ጽጌን ተውልኝ፣ ስጠኝ የሚለው ኑር እኮ ነው። በጣም በጣም ነው። ድራማ ነው፣ ንቀት ነው፣ ድራማ ነው። ያው ስሜት እንግዲህ አፈቅርሻለሁ አይነት ነገር መሰለኝ፣ አይደለ? ውዶችን ሰብስክራይብ እያደረጋችሁ አትርሱ። እና በጣም ነው የምናመሰግነው፣ ሰማንያ ምናምን አስገብታችሁ፣ ሰማንያ ነው ዘጠና ሁለት ሰብስክራይብ አለን። በጣም ነው የምናመሰግነው። እውነት እጃችሁ ይለምልም። እና ማርያም ይደብራል። ግን የጽጌ አለባበስ ግን በዚሁ አጋጣሚ ትንሽ እንሄድበት። ለምንድነው ግን ሁሌ እንደዚህ ወይ ወይ ደና ቅርጽ የላትም። እንደዚህ አይቀርጿ ይበቃታል። ላ ምንድነው በወርጫ እንደዚህ ቢወጣም ባይወጣም ምንድነው እንደዚህ የምትለብሰው እና ካዲያ በወርጫን የሚያስገምተው ስፖርቱንም ታዩ። በቃ የሆነ ሰፋ ያለ በሰውነቷ ልክ ማርያም በጣም ነር ምንድነው የምትለብሰው እሷም ከኋላ የሸፈት ከፊትለፊት እሷን እያሳየች ነው። በቃ የሆነ ማርያምን እኛ ገር ግን ገንዘብ ሰው ገንዘብ ማገኘት ሲጀምር ይቀየራል። በጣም አይገርምሽም? አሁን እናንቺ ብናገኝ እንደዚህ ልንሆን ነው ልንሆን እንችላለን። ግን አሁን ምን ይታወቃል? እነሱም እኮ ድሮ በቃ አሁን ጽጌ ቤተክርስቲያን ልብስ ለብሳ ጽጌ ማለት ነው። በፊት አለባበሷ እንዴት እንደሚያምር ዩቱብ እንደጀመሩ አካባቢ በጣም ታዋቂ ነበሩ። በጣም ብዙ ነገር ነበር የሚሰሩት ምናምን በቃ አለባበሷ ስርዓታቸው ሲያምር ሁላ የሚሰሩት ስራ በጣም ነበር። ፕራንክ፣ ቲክቶክ ፕራንክ ምናምን ይሰሩ ይሰራሩ ነበረ ነበር። በጣም ታዋቂ ነበሩ። አሁን የሰው ልጅ ግን ገንዘብ ሲያገኝ ይቀይራል። እውነት፣ ይህን ደግሞ በሶሻል ሚዲያ በምናውቃቸው ሰዎች እያየን ነው። እኛ ማዳን ቤት ተቀምጠን እነሱ ተቀያየሩ ብን በላያችን ላይ በጣም እንደ ሲጀምር የሶሻል ሚዲያ ሰሞን ጥሩ ነው። በትንሽ ጊዜ ውስጥ ለወጫለች በጣም ማርያም፣ ስድስት አመት የለፋና እና እነሱ አንድ አመት ያልሞላ ጊዜ ውስጥ የሚለፉት ዋጋ የምን አንድ አመት በማስታወቂያ በምን ቶሎ ነው የሚለወጡት። ግን ደስ ይላል እኮ የሰው ልጅ ለፍቶ ደክሞ ሲለወጥ ደስ ይላል። ግን ለህዝቡ ምንድነው ነው የሚያስተላልፉት? ማርያም በጣም ያስጠላል። ሁላ እየሰሩ ያሉት ነገር ልክ አይደለም። በእርግጥ አሁን ባል መቀማማት ሚስት መቀማማት በቃ የሆነ ፕራንካቸው ራሱ ጭም ልቅልቅልቅልቅ ያለ ፕራንክም አይደለም። እነሱ እኮ ህይወታቸውን ነው እውነተኛ ብለው ነው የሚሰሩት። ግን እነሱ ለእነሱ ፕራንክ ቢሰሩ ለእኛ ደግሞ ትክክለኛ እውነት መስሎን የሚታየ አሁን፣ አብዛኛው አዎ፣ እንደዚ ትክክለኛ ህይወታቸው ይመስላል። ግን ለአስር ለአስራ አምስት ደቂቃ ቪዲዮ ስንት ወጣቶች እንደሚበከሉ አስቢ። ትክክል እነሱ አንዴ ከፖስተቱት በኋላ ዞር ብለውም አያዩትም። አያዩት ከጨገ ምናልባት ሰብስክራይብ የጨመረ ብለው ካዩት ነው እንጂ ኮመንት ኮመንት እራሱ አይመልሱም። አያዩትም ሲጀመር። እንዴ ለምን ሰው በቃ አንዴ ታውቀዋል። ጥሩ የሚስሩ መጥፎ ነገር የሚስሩ ሰው ያይላቸዋል። ሰው ስለሚያየላቸው ምንም አይመስላቸውም እነሱ እና በአለባበስ ደረጃ ብታይ አሁን በፊት እንትን ምንድን ነው ፕራንክ ምናምን ሲደራረጉ ራሱ ተጨንቀውበት ነው። ማርያም ሳያጣውን ፀጊ ፕራንክ የምታደርገው ሲመጣ ወይ ጠርታው በሆነ ነገር ወይም ደግሞ መንገድ ላይ እነዚህ ግን አስበውበት ደግሞ የሚገርመኝ ጥላቸው ነው። በቃ ልክ እንደ ዶሮ ጥል የሚጠሉት ነገር ሁሌም እኮ ጥል አለ። ተቀጣጥረው ነው እንጂ የሚመጡት፣ ተቀጣጥረው ነው የሚመጡት። እያየናቸው ነው ግን የእነሱ ጥል ይገርመኛል በጣም። ዛሬ ይጣላሉ፣ ነገ ደግሞ የአንደኛው ሚስት ቀማ ወደድኳት ብሎ ቪዲዮ ይሰራሉ። እነሱ ችግር የለውም እኮ ያገኙ ይስሩ፣ ግን እነሱን የሚያዩቸው ወጣቶች ታዳጊዎች በጣም ብዙ ናቸውምክንያቱምእነሱ እያደረጉ ያሉት ነገር የዘመኑን ወጣት እየበከሉ ነው በጣምሴቱንም ወንዱ ነው ሁሉንም ነው። እነሱን ትክክለኛ ህይወታችን ብለው ነው እያስተማሩ ያሉ። ድራማ ቀልድ ነው ምናም ቢሉ እንኳን እሺ፣ ልክ እንደ ድራማ ደግሞ ብዙዎቹ ይከታተሏቸዋል። እንዴ፣ ምን ሆነ ነው ቪዲዮ ያለቀቁት? ይላሉ የሚሉ አሉ። እንዴ? አዎ፣ በጣም ብዙዎች። እና አሁን እኔም ግን በጣም ደስ የሚለኝ ዳኒ ከጽግያ ቢሆን ቢሆን ደስ ወይ እስካሁን እኮ አንድ ላይ ቢሆኑ ማለት ነው የስንት አመት ልጅ ይኖራቸው ነበር? ነበር ነበረ እግዚአብሔር የምን ዋጋ አለው። አንዳንዴ እግዚአብሔር ካልፈቀደ ነሱም ሳይሆን እነሱም ጠንካራ መሆን አለባቸው። እግዚአብሔርማ ሁሉን ነገር እኮ ሰጥቶናል፣ እንድናስብ፣ እንድንሰራ ሙሉ አካል ሰጥቶናል እኮ። ማሰብ ደግሞ አግዙኝ አግዛችኋለሁ ነው የሚለው እኮ። እኛ መጣር አለብን። አሁን እኔ እና አንቺ ቪዲዮ ባንሰራ እንዴት ነው ሰው የሚያየው? ምንድን ነው የሚያዩት? እና የሚሰሩትን ነገር ቢያስተካክሉ አሁን ገንዘብ ሲያገኙ ታውቂያለሽ፣ እየሰለቻቸው መጣ። ማስታወቂያ ይሰራሉ፣ አይዲያ ራሱ ጠፋባቸው። አንደኛ ጌም ይጫወታሉ፣ በዛም ያገኛሉ፣ በዩቱብም ያገኛሉ፣ ማስታወቂያ አለ ምናምን። ግን የዩቱብ ያው ቋሚ ደመወዛቸው ስለሆነ ገቢ የገቢ ምንጫቸው ስለሆነ ዝም ብለው ደግሞ ግዴታ ማፖስት አለባቸው። ለዛ ሲባሉ ዝም ብለው ማፖስት አለባቸው። ስለዚህ ግን ህዝቡን እንትን ወጣቱን እያበላሹት ነው። እና ቢስተካከሉ ደስ ይላል። እና ግን ጽጌና ዳኒ በጣም ነው የሚመቹኝ። እኔ እወዳቸዋለሁ፣ በጣም ነው ወዳቸው። አብረው ሆነው ሲሰሩ የበለጠ ደስ ይላል፣ ደስ ይላሉ። በቃ ጓደኝነታቸው አስብ፣ እየተጣሉም እየተዋደዱም እየሰሩም እስካሁን እዚህ ላይ ደርሰዋል ሳይለያዩ። እና ያው አሁን ላይ ፍቅረኛሞች ነው ብለዋል አይደል ብለዋል ግን ደግሞ የእነሱ ቀጡን አጣታቂ ያለች። አንዴ ይሆናሉ አንዴ ከሌላ ሰው ትይዛለች እሷ። አንዴ እንትን አረጉት እኮ የህንድ ተከታታይ ኖ የቱርክ ድራማ ይሄ። የምናየው ምንድነው? ቃና ድራማ እንዴ! የቃና ድራማ ሆኖብን ስፔንስ ዘስፔንስ ነው ዘስፔንስ ምንድነው? ግን እኔ ኮ ሳላስቡ እንግሊዝኛ እናገራሉ። ነትትኩረት እንድንሰጣቸው አሁ በቃ ጓጉተን የምንጠብቀው ነገር እንዴ አሁን እነሱ እንደዛ ለማለት ከባድ ነው። በፊት ማርያምን ቅርቅር ደግሞ ኧረ ልቀቁ ተብሎ ተለምኖ እኮ የሚለቁት ሶስት ቀን ሙሉ ሆናችሁ ከሚንት ላይ ኧረ ልቀቁልን ኧረ ቀጣይ ቀጣይ ምክንያቱም ቁጥር ሁለት አለ ብለው ስለምትን ስለሚሉ አሁን እኮ ውይ፣ ምን ሆነው ነው ውይ፣ እንደዚህ ማርያምን ይደብራል። ግን ምንድን ነው ጥሩም ሰሩ መጥፎም ሰሩ፣ ሰው ማየቱን አይተውም ይታይላቸዋል። ለዛ ለነሱ እነሱ ምንም ግድ አይሰጣቸውም። እየገረመኝ ደግሞ ይሄ የኤፍሱን ወንድም እልክ አልሰራም። አሁን መጥቶ ከኔ ጋር ካልሆንሽ የሚላት ነገር ትፍረቱ በጣም እንደሞ እሱ እሱን ደግሞ ዳኒን ደግሞ ከሰዋሉ ያለሆነ ስራ ልሻለሁ ጥራሽ ምን ሊከሰሱ አንቺ ከኔ ጋር ካልሆንሽ እሱ ይታሰራል እያላት እኮ ነው እና በዛ አስፈራርቶ አብረው እንዲሆን። እኔ ግን እንዲህ ውሸት ይመስለኛል። ለምን ያቺ ወፍራማ ማናት ሜሪ ሜሪ ትስቃለች? አንቺ ዞር ብላ ልብ ብሎ ላየው ሰው ትስቃለች። አሁን ይስቃሉ የሚመስለኝ ድራማ ነው እንደኔ። ይመስልሻል? ግን እኔ ራሱ ይመስልሻል። ድራማ ነው። እንዲህ ግን ሲጀመር የህይወታቸው ራሱ ድራማ ነው። ዝንጥ ብለው ነው ለብሰው የሚያምር ቦታ የሚቀጣጠሩት። ደግሞ በጣም ሁሌ ሬዲ ናቸው ሁሌ። አይገርምሽም እና ለማንኛውም ይመቹልናል፣ እንወዳቸዋለን። ግን አንዳንድ የሚስተካከል ነገር አለ። እውነት እነሱን የምትወዷቸው የምትወዷቸው አድናቂዎቻቸው ማለት ኮሜንት ጻፉላቸው። ኮሜንት ቢያንስ በኢትዮጵያ ባይመልሱ እንኳን ቲክታክ ላይ ላይ ብዙ ጊዜ ስለዚ ይገባሉ እኮ ረጅም ሰዓት የዛኔ መጽሐፍ እንዲያስተካክሉ። እውነት በፊት እኮ እስከ ስድስት መቶ እስከ ሰባት መቶ ሺህ ሰው ነበር የሚያቸው አሁን እኮ መቶ ምናምን ሁለት መቶ በዛ ከተባለ ሶስት መቶ ሀምሳ ነው። እና እንትናቸው ማለት እይታቸው እየቀነሰ ነው በጣም ሰው ተሰላቸ ሆነ ማቋጫ የሌለው ህይወት ሆነ ስራዬ ብሎ ሄዶ የእኔ ሚስት ናት ስጠኝ እወዳታለሁ ስጠኝ እንደ ከአንዷ ጋር ከተጣላ የእሷን ጓደኛ ደግሞ እንደ ፍቅረኛ መያዝ ሴቷን የእሱን ጓደኛ በጣም የሚያስጠላ ኢትዮጵያዊ ያልሆነ ነገር ነው እያደረጉ ያሉት በእኔ እይታ ማለት ነው እንጂ ይመችኛል። ወጣቶች ናቸው፣ በዚህ እድሜያቸው መቀየራቸው በቃ ደስ ይላል። ግን በብዙ ነገር አራያ መሆን እየቻሉ እንደዚህ ዝቅጥ ያለ ነገር መስራት የለባቸውም ብዬ አምናለሁ። ካለባበስ ጀምሮ ካለባበስ ጀምሮ አይበስሽም ወይ ጉንፋኑ? ድምፃችን ያው ተቀያይሯል። ጉንፋኑ ተለቋል ዘንድሮ። እና ለማንኛውም ላይክ እያደረጋችሁ ሰብስክራይብ እያረጋችሁ አበረታቱ፣ ነው እንግዲህ። ለማንኛውም ብዙ ጥሩ ጥሩ ነገር መስራት እሞክራለን። እኛም 500 ሰብስክራይብ ካስገባችሁ ላይቭ ላይ መምጣት እንችላለን። አዎ፣ አበረታቱ። አዎ፣ እኛም ከማደም ቤት እንውጣ። አዎ፣ እውነት። እኛም የሚለፍልን ያልፍልን የሚያልፍልን ይመስልሻል? አዎ፣ ይመስለኛል። እንግዲህ ታዛብ ይልታ አይ እኔ እንጃ ውዴ። ግን ሰው ባንዴ ተቀይሮ ሳይ ይገርመኛል። እንዴስ ነው ላለው ያስብላል። እንዴት አስብ። እንለፋለን፣ ደክማለን፣ ባዱ ዜሮ ግን ጤና አለን። የድሃ መጽናኛ ብለሽ። የድሃ መጽናኛ ምንድን ነው? መጽናኛው ጤንነቱ ነው። አዎ። እንዴ እኮ ውዴ አሁን አንቺ ሀብታም ብትሆኝ እኔ ድሃ በሆን? ቤታችን እንዴት ነው? ወደ ቤታሞች ብንሆን፣ እኔ አሁን ያገኘኋትን በልቼ ያገኘኋትን ጠጥቼ ለጥ ብዬ እተኛለሁ። አንቺስ? እኔም እንደዛ ነው። ሌላ ሆኖ ነው። ሀብታም ሆነሽ እንቅልፍ አያስተኝም። ለምን? በቃ ምን ይመጣብኝ ወን ብለች ታስቢያለሽ። ምን ይመጣብኝ ወን ማለት ይዘርፉኛል። አዎ እሱማ በቃ ይዘረፋለሁ። እ ብቻ ደግሞ እንደዛ ያልኩሽ ምክንያት ስንቶቹ ናቸው ድሃ ጎረቤት እያላቸው የማስቧቸው? እንደዛ እኮ ብንተሳሰብ ኖሮ ወደዚህ አንሰደድም ነበር። እንደዚህ አነጣላ ማነጋጭም ነበር። እሱን ጎረቤት ነው ምንታ ያልሱልኝ ለምሳሌ አክስታጎት በጣም ባለሀብቶች እኮ አሉ አሉ፣ ግን ብር ሰርተሽ ተለውጭ ብለው አይሰጡሽም እኮ። ሀረብ ሀገር እንደስመጭ ግን ይሰጡሻል። ለምንድነው? አይገርምሽም? ብዙ ጊዜ አልታዘብሽም? በጣም ስለዚህ እነሱ የሚያስቡት ኢትዮጵያ ላይ አትለወጭም ብለው ታጥፋለች ብለው ስለሚያስቡ ሆኖ ይችላል። እንደዛም ቢሆንም ለምሳሌ እነሱ የሚሰሩትን ስራ እኮ ማሳየት እኮ ነው። ለምሳሌ ግን የሆነ ልክ በጫቸው እንደሆነ ያስባሉ ስለሚያስቡ መሰለኝ ሲጀምር በጣም ያግዙሻል፣ ይንከባከቡሻል ምናምን ትክክል። እንጂ የኛ ሰው አሁን እዚህ ሀገር ተመልከት፣ እህት ወንድሞቻቸው የትም ሀገር እንዲሄዱባቸው አይፈልግም። በጣም ይደጋግፋሉ። በጣም የሚያስቃናኝ የነሱ ፍቅር። እኛን ነገር ዝም ነው። እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታችሁን። መልካም ጊዜ፣ መልካም ቀን ይሆንላችሁ። ባይ ባይ።